ሰላምን አፍኖ ወደ ኢትዮጵያ ሳይመጣ አይቀርም ማለት ነው። እንዴ እነሱ ናቸው እንዴ? የሆነ ድምፅ ኮቴ፣ በቃ የሆነ ነገር በሰማው ቁጥር ቤቴን ያዙኝ እያልኩኝ በቃ ስቅቄ እያልኩ ነው ማለት ነው። የታመ ሰው ሲከዳችሁ አውዝቢላ በጣም ነው የሚሰማችሁ። ና አልሐምዱላ እንኳንም ከየመን ወጣሁ። እዛው ቢሆን እንደዚህ የተደረግኩት እኔ እንጂ አብዱላ ነበር ማለት ነው። ግን አልሐምዱላ ቤተሰብ ጋር ስለሆንኩኝ ስለሁሉም ነገር እኔ ትቸዋለሁ። ግን ምን ለማለት ፈልጌ ነው እዚህ ጋር የምትለው እሷ ሳይድን እንግዲህ፣ እዛ መጀመሪያ ቪዲዮ ላይ ይመስለኛል ወንዶችን ትደበድባለች ምናምናም፣ እኔ አላቅም፣ የራሳቸው ጉዳይ ነው። ግን ሳይድን አሲድ ደፋበታለሁ ትላለች። አሁን ሰው ማለት ነው ማለት አሲድ መድፋት የሚፈልግ ሰው መቼም ቁጭ ብሎ እንደዚህ አይን ላይን እየተያየ እኔ የመጣሁት አሲድ ልደፋበት ነው አትሉም። ለምን? አንደኛ ሴት ናት። ንግስት ሱመያ ሳይድ እንደ በፊቱ የበፊቱ ሳይድ እንዲመለስ መመከር አለበት። ሳይድ ጋር መገናኘት እፈልጋለሁ፣ ባሌ ጋር መገናኘት እፈልጋለሁ፣ ተደብቄ መኖር ሰልችቶኛል እያለች ነው ማለት ነው። እስከ መጨረሻው ድረስ ተከታተሉ። ሰላም አሌይኩም ረህመቱላ በረካቱ ውድና የተከበራችሁ ህያት ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛለኝ እያልኩ እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ። ላይክ ሸር፣ ሰብስክራይብ እያረጋችሁ አብራችሁኝ ሁኑ ማለት ነው። እስከ መጨረሻው ድረስ ይህን ቪዲዮ ማየት እንዳትረሱ። እንግዲህ ንግስት ሱመያ በሪካርድ ምናምን ብትኖርም በዩቱብ ቻናሏ ላይ ትንሽ ጠፍታ ነበረ ቪዲዮ እየለቀቀች አልነበረም። ነበረም እንግዲህ ዛሬ በቻናሏ ላይ ቪዲዮ ለቃለች። ስለመጣች ደስ ብሎኛል ማለት ነው፣ ውድ ቤተሰቦቼ። እንግዲህ ሰይድም ጠፍቷል፣ ያው ፎቶ ምናምን የለቀቀው ትላንትና። ትላንትና ቪዲዮ ለቋል፣ አዎ ትላንትና ቪዲዮ ለቋል አልሞሄም። ውድ ቤተሰቦቼ እንግዲህ ሱመያ ምንድነው እያለቻለችው፣ ሰይድ በፊት በፊት ከሷ ጋር ሆኖ ማለት ነው ሌሎችን የሚመክር ሰው ነበር። በሱ ምክንያት ብዙ ዩቱበሮች አሉ። በሱ ምክንያት ነው የመላይ ብዙ ዩቱበሮች ያሉት፣ ማለት እሱ እየከፈተ እያሳደጋቸው ምናምን ማለት ነው። እና ያኔ ሚዲያ ላይ የሚወጣውንና የማይወጣውን ለዩ ብሎ ሌሎችን የሚቆጣ ሰው ነበር ሳይድ። እንደዚህ አይነት ሰው አልነበረም፣ ምን ይሳቀው፣ ሌሎችን የሚመክር፣ ሌሎችን የሚያግዝ የሆነ በሱ ስር ሆነው ዩቱብ ከፍተው ዩቱበር የሆኑ ሰዎች ራሱ የሆነ ስህተት የሆነ ነገር ሲለቁ ሌሎች ሰዎች እነዚህ ሰዎች ለምን እንደዚህ አይነት ነገር ይሰራሉ ብለው ተጠያቂ የሚያደርጉት ሰይድን ነበር እና እሱ ደግሞ ይቆጣ ነበር። እንደዚህ ሚዲያ ላይ የሚወጣና የማይወጣውን ነገር ለይታችሁ እወቁ የሚል ሰው ነበር። ግን አሁን ላይ ሌላ ሰይድ በቃ የማላቀው ሰይድ ነው የሆነብኝና የሚመክረው ሰው ያስፈልገዋል እያለች ነበረ። ይህንንም ያለችበት የሆነ ቪዲዮ የሆነች ሴት እየደበደበ ምናምን፣ እኔ ራሱ ቪዲዮ ሰርቼ በአንድ ሰዓት ውስጥ ወደዛ ነው ያጠፋሁት። ዩቱብ የሆነ ችግር ፈጥሮብኛል ብያቸዋለሁ እና በዛ ቪዲዮ ዙሪያ ነው የሆነች ሴት እየደበደበ ማለት ነው እና በዛ ልክ እየረጋገጠ ቅንጭላቷ ላይ ወጥቶ እረግጦ ምናምን፣ እንደዛ ቪዲዮ ተቀርጾ ሲለቀቅ፣ እንደዚህ አይነት ነገር ሲለቀቅ ሰይድ በእንደዚህ አይነት ነገር ላይ ማየቴ እኔ በጣም እየገረመኝ ነው። የማላቀው ሰይድ ነው ወይ ትክክለኛ ማንነቱ ይሄ ነው ወይ እስከምል ድረስ ነው ያደረገኝ ነው ያለችው። ና እውነት ለመናገር እኔ ያ ቪዲዮ በጣም ዘግድኖኛል። አጥፍታ ነው እሱ አጥፍታ ነው ምናምን አላችሁ። ግን ሱመያ እያለች ያለችው ምንድን ነው? ለሱመያ ሰይድ ልጅ እንዳለው የነገረቻት ይቺ ሰይድ የረጋገጣት ልጅ እንደሆነች ነው የተናገረችው ና እሷ እንደሆነች ደግሞ የሚያውቁት ማናማናቸው ሰላምና ሀዋ ናቸው። ለሰላምና ለሀዋ ነው የነገረቻቸው ሱመያ ማለት ነው፣ ያቺ ሰይድ የመታት ልጅ። ለሱመያ ሰይድ ልጅ አለው ብላ እንደነገረቻት የሚያውቁት የነገረቻት እሷ እንደሆነች የሚያውቁት ሰላምና ሀዋ ናቸው። እና ከሁለት አንዳቸው ለሰይድ ነግረውታል። ሰበብ ፈጥሮ ነው እንደዛ የደበደባት ነው፣ እያለቻለችው ማለት ነው። እኔ የሰቀጠጠኝ ነገር ምንድን ነው ጋይስ? በረኪና ልደፋበት ከሆነ ልደፋበት ከሆነ ጥሩ ስራ አይደለም፣ መጥፎ ነው። ነገር ግን እንደዛ እርግጥግጥ ማድረጉ ነው የተገቢ ነው ብያ አላስብም። ነጥቆ ገፍትሮ ቢያባረራት በቂ ነው ብዬ አስባለሁ። እንደዛ እርግጥግጥ አድርጎ በጣም ሚዘገን ነገር እኮ ነው ጋይ፣ ሴት ልጅ በቃ ዲስሪስፔክት ማድረግ ነው። የሰራችሁ ነገር ጥፋት አይደለም ምናምን እያልኩ ሳይሆን፣ ለሱ ለሱ በጣም ከባድ ነው። በሰዎች ዘንድ ክብርም ሆነ አመኔታ የሚያስወጣ ሰይድ፣ እንደዚህ አይነት ሰው ነው እንደዚህ አይነት እንደዚህ አይነት ሰው ነው ወይ እንድትሉ ያስብላችኋል። እንዴ እዚህ ላይ ወጥቶ በግሩፕ እዚህ ላይ ወጥቶ እኮ ነው የቆመባት ጋይስ እና በጣም ነው የሚያስጠላው። እና ውድ ቤተሰቦቼ እንግዲህ ሱመያ እያለቻለችው በቃ ያንን ነገር እሷ እንደነገረችኝ በቃ በእኔ ዙሪያ ያሉ ሰዎች እሷ እንደነገረችኝ የሚያውቁ ሁለት ናቸው። እነሱም ደግሞ እንዳልኳቸው ሰላምና ሀዋ ናቸውና ከሁለት አንዳቸው ነግረውት ሊሆን ይችላል። እንደዛ የመታት ምናምን ነው የምትለው እና ይህም እንግዲህ ያው በቃ የተከዳሁ ያክል ስሜት እየተሰማኝ ነው። በምታምኑት ሰው በምትወዱት ሰው መከዳት በጣም ነው የሚያመው፣ ነው የምትለው ና እና ውድ ቤተሰቦች እና ደግሞ ሀዋናት እንግዲህ ከማንም በላይ ሳላም ና ሀዋ ለሱመያ ከጎኗ ናቸው። በጣም ለሷ ይቆረቆራሉ፣ ለሷ የቆሙ እነሱ ናቸው የሚባሉ እንደዚህ ድምጥማጣቸው ጥፍት ሲል ና ይሄን ነገር ደግሞ አሳልፈው ለሰይድ ነግረው ከሆነ በጣም የሚያስጠላ ነው። እውነትም ክደት ነው ብዬ ነው የማስበው። እና ውድ ቤተሰቦቼ እኔ ማለት ነው ሳይድ በፊት የሆነ ቪዲዮ ላይ ምናምን ስታዩ በፊት ቪዲዮን ወደ ኋላ ተመልሳችሁ ብታዩ ድራማ የሚሰራው ነገር በጣም አስተማሪ ነው። በጣም አስተማሪ ነገሮች ነው የሚሰራው። በቃ ደስ የሚሉ ነገሮች ናቸው ቪዲዮዎች ከሱመያም ጋር ሆነው። ግን አሁን ላይ እየሰሩ ያሉት ነገር እኔ በጣም በቃ እውነት ተቀያየረብኝ። እና በፊት የሚሰሩት ነገር በጣም አስተማሪ ነበር በጣም ደስ የሚል በቃ ምንም አይነት የሚያስጠላ ነገር የሌለው ስራ ነበር የሚሰሩትእና ሱመያ ለዛም ነው በቃ እኔ ተቀያየረብኝ ና ምን ያለችውና ለእኔም ነው ወላሂ እኔ አያቸው ነበር እውነት ለመናገር በፊት ማለት ነው። ሱመያ አበባ ምናምን ትሰራ ነበር የእጅ ስራ። እሱ ደግሞ የሆኑ ድራማዎች ምናምን ይሰራል የሆነ ቤት ራሱ እየጠረገ ምናምን የሆነ በቃ የስደት ኑሮ ምን እንደሚሰራ በጣም ደስ ደስ የሚል ስራዎች ነበር የሚሰራው እና አሁን ላይ ግን እየታየ ያለው ነገር በጣም ደሴ ማይል ነገር ስለሆነ ግራ ያጋባል። እና እንግዲህ አያንቱ ደግሞ አይታችኋታል ጋይስ፣ ራቁቷን እዚህ ጋር በጉልበቷ ጉልበቷ ያለ ሚኒስከርት ለብሳ ከሌሎች ጋር ድራማ ነገር ይሁን እየሰራች ነው። እንግዲህ እኔ ሳይድም ጋ እየሰራች ያለችው ድራማ ይሁን ሌሎች ጋር ብቻ ይሁን እንደዚህ ድራማ የምትሰራው አላቅም፣ ብቻ በጣም ነው ያምታቱት። ብቻ ሱመያ አንችራሽን ጠብቂ ነው ምለው እና ሱመያ ራሽን ጠብቄ ነው ማለት እንፈልገው አያችሁ። ከአሁን በፊት ቪዲዮ ላይ ምን ብዬ ነበር? እየሸሹ መኖር፣ በስጋት መኖር ነጻነት አቶ መኖር ነው ብያችሁ ነበርና፣ ሱመያ ልክ በቃ የሆነ ነገር ኮሽ ባለ ሰዓት ሰላምን አፍኖ አስገድዷት ይዛው መጣችሁ ሲሄድን እያልኩ እየተሸማቀኩ ነው እያለሽ ነው ማለት ነው። እና ለዛ ነው በቃ በሆነ መንገድ የሆነ በቃ የሆነ ገደባ ብጅተች መታረቅም ካልፈለግሽ ልጆቹን አሳይተሽ በነጻነት አንችም ኑሪ የምለው ማለት ነው። ሰው በሰው ሀገር ላይ ተኑሮ ሀገር ላይ ገብቶ ደግሞ እየተደባበቁ መኖር በጣም ስለሚከብድ ማለት ነው። እንግዲህ ልጆቹን አልፈልግም ልጆች ነው ማየት ንፈልገው አልፈልግም ካለችም ሱመያ ልጆቹን እያየ እሷንም ሰላም ይነሳታል ብዬ አላስብም። መቼም ሳይሄድ እንግዲህ እና ውድ ቤተሰቦቼ ለዚህ ነው በነጻነት መኖር የምችለው ልጆቹን ማሳየት ስችል ነው ብዬ አስባለሁ። ያው ልጆች ናቸው አጋይስ እና ይህንን ነው እንግዲህ ሱመያ መታረቅ ፈልጋለሁ፣ በቃ ሰይድ ጋር መታረቅ ፈልጋለሁ አለች ያልኩት እስከ መጨረሻ ድረስ እንድታወኝ ነው ማለት ነው እንጂ ቪዲዮ ከለቀቀችው ቪዲዮ ውጭ ሌላ የተለየ ነገር የለም ማለት ነው። ቤተሰቦች ሲሆናለህ ያስታርቃቸው ታርቀው ባያቸው እኔ በጣም ነው ደስ የሚለኝ እውነት ለመናገር ማለት ነው። ያው ሰይዳ አንዳንዴ የሚሰራው ነገር በጣም ያስጠላል። ምናልባት ሱመያ ጋር ሲሆን ልክ እንደ ድሮው መልካም ባል መልካም ሰው ሆነው መኖር ይችል ከሆነ ብዬ ስላሰብኩ ነው ማለት ነው። እንግዲህ ዛሬ የመጣውበት ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። በጣም ነው የምወዳችሁ፣ በጣም ነው አከብራችሁ። ግን ግን ግን ማለት ነው። ጋይስ ላይክ የለም ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ